አረ እናንተ ሆዬ ጉዳለ ጉባኤ፣ አገርም እንደ ሰው ይናፍቃል። ሆይ ሰበር ዜና ሰላም ጤና ይስጥልኝ አድማጭ ተመልካቾቼ የሰዓት ዜናችን ጀምሯል ማለት ነው። ታዲያ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ይባል ነበር ድሮ እንደሚባለው የሮታ ቲክቶክ ምን ደረሰበት? የሮታ ቲክቶክ አደጋ ላይ ነው። ፎቶዋ ሁሉ ተነስቷል። ማነው ነው አምሳ አራት ሺ ኬ ከገባች በኋላ ቲክቶክ ኖል አደረገው አብርሃም፣ ምነካው የልጁን እናት በማለት ብዙዎቹ የማዳም ቅመሞች እነ ትክክል ማልቀሳቸው ተሰማ። ታዲያ አናብስቶቹም ሲመልሱላቸው አብርሃም እንኳን የእሷን ቲክቶክ ለማዘጋት አይደለም እሷን ከማማ ላይ ለማውጣት ከፍ ከፍ ዝቅ እየተደረገ እና እንደውም ቤተሰቦቹ ሳይቀሩ ዛሬ ታዲያ ትናንትናን ጀምሮ የሩታ ቲክቶክ ምነካው ምንም እስካሁን ምላሽ እየሰጠን ሰው የለም። ሩታስ ለምን ይሄንን ፎቶ ለማንሳት ለምን ተፈለገ? መቼም የቦታ ጅራ ይቶበሮች ለማዳቸው ነው፣ የሆነን ፎቶ ያነሱና ወይ ሀዘን ላይ ወይ ችግር ላይ እንዳሉ ያደርጉና ኦዲየንስን ለመረባበሽ የሚያደርጉት ነገር ነው እንጂ አብርሃም ወይም ሄርሜላ ይሄንን ቲክቶክ ምንም ኢግኖር የማረግ መብትም ምንም ነገር የላቸውም። ምክንያቱም ሚስቱ እንድትለወጥለት እንጂ የሚፈልገው እሷን ለመጣል እንደማይሯሯጥ ባለሙሉ ተስፋ ነኝ ብያለውኝ። እኔ ግን የጠረጠርኩት ነገር አለኝ። እሱንም ላካፍላችሁ ማለት ነው ምክንያቱም ይኸው ቲክቶኬ ኢግኖል ተደርጓል፣ እና አቶ ሄርሜላና አብርሃም ናቸው በማለት ሌላ አዲስ ዜና ሌላ ጠብ እንደሚመጣ ጠብቁ እላችኋለሁኝ። ምክንያቱም ነገሮችን ነገርን እንደ ገመድ ከጎተቱት ይረዝማል። ልክ እንደ እንትን ደግሞ ታሳጠሩት ማጠር ልክ እንደ መንገድ ያጥራል ማለት ነው። ነገሮቹ ግን እንዲስፋፉ ነው። ትናንትናም በእሩታና በአብርሃም በአንድ ጋር መተው ስናያቸው አብርሃም ይቅርታ እኔ አንቺን ነው የምወደው ዛሬም ነገም ይቅርታ አድርጊል ሲላት ከበር ላይ ልክ እንደ ውሻ ነው የመለሰችው ሲሉ አንዳንድ የአይንማኞችም መመለሳቸው ቢታወቅም ግን የሩታ ሀብቴ ቲክቶክ አሁንም ህዝቡን ማነጋገሪያ አድርጎት እነ ትክክል እያለቀሱ ይገኛሉ። ለምን የሩታ የቲክቶክ ብቻ ለምን ምን አደረገባት አብርሃም ነው ሮጣችሁ መቼ ይሄንን ባሏን አቅፎ ስንት ነገር አብረው ላይፍን ያሳለፉት ባሏን ጥላቻ እንዳድርባት የምትገፋፉ እህቶች ግን ትክክል አይደላችሁም ብዬ ነው የማስብ እሷ አንድ ሁለት ባላችኋት ልክ ሩታ እየተነጋገረች ና ከአብርሃም ጋር እየተመላለሰች ያለው ነገር ጥላቻ በመካከላቸው እንዳድርባቸው በባልና በሚስት መካከል እያደረጋችሁ ነው። ታዲያ ራህምዬ የሩታና የሩታ የሩታ ቲክቶክ ከምን ደረሰ አብርሽ ሸጠባት ብለው ሲያለቅሱ ነበረ። ነገሩን እነሱ እነ ትክክል ይቱቧንም ሸጠባት ብለው አንድ ሰሞን ሲያለቃቅሱ ነበረ። አሁን ደግሞ ቲክቶኳን ሸ ጣሉ አብርሃም መሸጥ ሳይሆን ሰርቶ መለወጥ ነው እንጂ የሚያሳየው፣ አብርሃም እኛ ሲሸጥ አላየንም። ይሄ የውሸት መረጃ እንደሆነ ነው እኛ የምናምነው ማለት ነው። ስለዚህ ራህምዬ፣ እነትክክል ዛሬም ነገም እነሱ የሚያለሱት የሩታ ጉዳይ አሳስቧቸው ተው ሆኖ ሳይሆን ትዳራቸውን ፈተው ያሉ የሚያወሩ ሲጠፋባቸው ንዴታቸውን አብርሃም ላይ ለማብረድ እንደሆነ የብዙዎቻችን መልስ ነው፣ እላችኋለሁኝ አብርሃም ታደሰ ዛሬም ነገም ወደ